እኔ እውነት በቤታቸው ነበረ ስጠብቅ የነበረው፣ ለካ ሀይሚ በሌላ ቦታ መታለች። ወይ ጉድ! ወይ ጉድ! ግን ብሩክ ያልመጣም ደብራል። ዛሬ ከወንድሟ ማይክ ሆጋን የመጣችው ሀይሚ እኮ እንደው አያልቅባትም፣ አያልቅባትም። ዛሬ በማይመጣው በማይመጣው ተስፋ አድርገን በተቀመጥነው ነገር ነው የመጣችብን። ታይ፣ እናቴ ታይ። በማይቀለደ ወማቅት ቅልጅ እንዴ! ኧረ ሀይሚዬ፣ ሄማ ያው ፕራንክ ሆነ እንጂ ትላላችሁ። ሰላም ጤና ይስጥልኝ፣ እንደምንቆያችሁ የቻናሌ ተከታታዮች። ሰላማችሁ ይብዛልኝ በያላችሁበት እንግዲህ ያው ኮመንት ላይ ሀይሚ ቤት መታ ነው ልትሉ ትችላላችሁ ቀድሜ ልንገራችሁ ሀይሚ የመጣችው በማይኮ ቤት ነው ማይኮ ቤት ነው የመጣችው እና ያው ኮመንት ላይ ልትጠይቁኝ ስለምትችሉ ቀድሜ ወደ መጣሁበት ጉዳይ ከመግባቴ በፊት ላሳውቃችሁ ብዬ ነው ውዶቼ ዛሬ እንግዲህ እውነት ማይ ሀይሚ በእሱ ቤት በመምጣቷ በቅድሚያ በጣም ደስ ብሎኛል። ደስ ብሎኛል ምክንያቱም ይሄ ልጅ በጣም ይሰራል፣ በጣም ይሆናል፣ ሌለ መበረታታት ያለበት ሰው ነው። ያደረግሽው ነገር አንቺ እና ብሩኬ ያው ተመካክራችሁ ያደረጋችሁት ነገር በጣም ጥሩ ነገር ነው። በርታ። ያው የሚሰራ ሰው ማበረታታት አንወድም፣ ችግር አለብን። ያው ዛሬ ግን የተቀመመ ፕራንክ ነው ይዛ አይመጣችሁም ከቡሩኬ ጋ ተመካክራ ውዶች በቃል ኪዳኗ ቀለበት ኪዳኗ አቀለበት ነው የመጣችሁ። በቃል ኪዳኗ ቀለበት ይሄ ቀለበት መልስለት ለቡሩኬ። እኔ አልፈልግም ገና በዚህ እድሜ መታሰር አልፈልግም እኔ ምናምን ነገር ነው እያለች አለችው ሀይሚዬ ግን እኔ ሀይሚዬ ከማለቷ እሷ እንደዛ ከማለቷ እሷ እንደዛ ማለቷን ተዉና ማለት ነው እኔ ልጁን ነው ያደነቅኩትኝ ለምን ለምን ብትሉ እዚች ጋር ስንቶቻችንን እንደዚህ ታማኝነታችን ስንቶቻችንን ታማኝ አሁን ለምሳሌ ስንቶቻችንን ለጓደኞቻችን እንደዚህ ሀቀኞች አሁን አንዳንድ ሰው አሁ ልክ ነሽ እኮ ልክ ነሽ በዚህ እድሜሽ በቀለበት ትታሰር ያለሽ እንዴ አረ እንደፈለገሽ ፈታ ቤ ቃስ ብለሽ ይደርሳል ምናምን ነገር ለምንድን ነው እንደዚህ በዚህን ሰዓት ምናምን ብሎ የሆነ ፖሽ የሚያደርጋችሁ ሰው አለ እኔ እውነተኛ ነገር ስላየሆነ ይሄንን ማለት ነው ለምን እንደዚህ ትዳር ውስጥ በዚህ ሰዓት ምናምን አንች እኮ እንደፈለሽ ፈታ የምትይበት ነው ምናምን ተብሎ የሚያበረታቱ አሉ ግን አሁን ይሄ መበረታታት ያለበት ነገር አይደለም። ሌላው ነገር ደግሞ አሁን ሀይሚ ለፕራንክ እንደዛ አለች እንጂ ስሬስ፣ እኔ በዝን ሰዓት እኔ መታሰር አልፈልግም ፈታ ማለት ፈልጋለሁ ምናምን ነገር ብትል በውስጡ በጣም ብዙ መልእክት አለው። ለምሳሌ ላይክ፣ ሌላ ሰው ወደ ሕይወቴ ሊመጣም ይችላል ምናምን፣ እንደ አማራጭ ምናምን የሚባል መልእክቶችን ነው በዛ ውስጥ ያለው ማለት ነው። ነገር ግን ይሄ መሆን የለበትም። ምክንያቱም አንድ ሰው ቃል ኪዳን ቀለበት የሚያስረው ከዛ ሰው ጋራ ጠንቶ እንዲኖር ወይንም ያመነበት ነገር ከሆነ ብቻ ነው። ያላመነበት ነገር ላይ ላይክ እኔ አሁን ሰዓቴ አይደለም፣ ወይንም መጀመሪያውንም አለመቀበል ነው። ከተቀበልን በኋላ እኔ እኮ አሁን ሰው የሰው ወሬ ሰምተን የመቀኛ ወሬ ሰምተን አሁን እኔ ጊዜ አይደለም ሰዓቴ አይደለም ብለን ወደኋላ ማፈግፈግ የለብንም። ምክንያቱም ሌላው የዛንኛውን ወገን አንደኛ ልብ መስበር፣ ሁለተኛ ነገር ደግሞ ያሳለፍናቸው የፍቅር ጊዜያቶች አሉ። ጊዜ ወርቅ ነው ተተጠቀምንበት አለ። ያሳለፍነው የፍቅር ጊዜ አለ፣ ያ ታሳቢነት መደረግ አለበት እና እርግጠኛ የሆንበትን ህይወት ውስጥ ነው መግባት ያለብን። እንደዛ ነው መልእክቱ። የዛሬው በጣም አሪፍ ነው ሀይሚዬ፣ አንቺ ነግሩክ ያደረጋችሁት ነገር በጣም አሪፍ ነው። በውስጡ ብዙ መልእክት ብዙ መልእክት አለው። ሌላው ነገር ከማይክ የተረዳው ታማኝ ጓደኛ መሆኑን፣ የምሬን ነው ምላችሁ፣ አረ በማርያም እኔ አልሰጥም፣ ሞቴን እመርጣለሁ። አስባችሁታል? ሞቴን እመርጣለሁ ይህንን ከማድረግ። አለ ልክ እኮ ነው። አሁን ይሄንን እሷ ወስደህ ለብሩኬት ስጥ እንዳለችው ቤሰጥ ምንድን ነው የሚታየው? አንደኛ የእነሱን አንድነት እንደማይፈልግ እንደዛ አይነት ነው የሚያሳየው። ሁለተኛ በቃ አይፈልጉም አብሮነታቸውን አይፈልግም። ሌላው ነገር ደግሞ ለእነዚህ ልጆች ጓደ- ለጓደኝነቱ ኃላፊነቱን አልተወጣም። በቃ ኃላፊነቱን አጉድሏል። እሷ ብቻ ስላለች እሷ ብቻ ስላለች እሷን አክብሮ የእሷን ስሜት ብቻ ማዳመጥ የለበትም። እውነተኛ ጓደኛ ከሆነ የሁለቱንም ስሜት ማዳመጥ አለበት። በምን ምክንያት ነው መልስ ሊባል የቻለው? ምን ተፈጥሮ በመሀላቸው የተፈጠረ ነገር አለ? ይሄ መደመጥ አለበት እንጂ ከምድር ተነስተን በስሜት መገፋፋት የለብንም። እውነት ማይኮ ይለያል። ባይዘወይ በጣም በጣም ነው የገረመኝ ማለት ነው። እኔ ሞቴን እመርጣለሁ ይሄን ከማድረግ ነው ያለው። እና ያው ሀይሚዬ የፕራንክ ሱስ ስላለባት ትንሽ ለማጨናነቅ ብላ ነው። ማይኮ ደግሞ ቀድሞ በቀድሞ ጠጉሩ አሪፍ ነው፣ የቀድሞ ጠጉሩ ለምን እንደዛ እንዳልኩኝ ታውቃላችሁ? ለትወና ይመቻል። ሱ የሚሰራቸው የእንትን የፊልም ካራክተሮች በጣም አሪፍ ነው፣ ጠጉሩ ማለት ነው። ለካራክተር አሪፍ ነው። እና አሁንም አሪፍ ነው፣ እንደዚህ ተቆርጦ ማለት ነው እና ለዛም ሊሆን ይችላል እንደዛ አድርጎ ያ እንትን ያለው ያስቀመጠው። ዛሬ ላይ ደግሞ እንደዚህ ተቆረጠ። ሌላው ነገር ደግሞ አፍላ ፊልም ላይ እንደሚሰራ ድራማ ላይ እንደሚሰራ ሀይሚ እየተናግራለች። እንግዲህ እኔ አላቅም፣ እኔ አይቼ አላቅም። አፍራ ድራማ ምናምን የሚባል ነገር እ አይቼ የማቀው ብሩኬን እና ሀይሚ ብቻ ነው። ቅርታ አድርጉልኝ። እሱ እዛ ይተውናል ምናምን ነገር ብላለች ሀይሚ። ገብተን እናይለታለን ለሱ ስንል ማለት ነው። እኔ ለሱ ስል አያለው። ላይክ አደርጋለሁኝ፣ ኮመንትም እሰጣለሁኝ። ይሄ ልጅ በቃ ብዙ ነገር መስራት የሚችል ነው። ላይክ እናበረታታው። ለማበረታት ያክል አያለውኝ። ግን እንደዚ አይነት ድራማ ኒያ ላይ የምሬ ነምላችሁ ነው ስላችሁ እኔ እንደዛ በፊት በፊት አይነበረ እንደዚ ድራማ ትቻ አለው ለማለት ያክል ነው። ትቻለው የምር ልቤን ጠቅለለው ብሩኬና ሀይሚ ወስደውታል። አርዋሻችሁም ጠቅለለው ወስደውታል። እነዚህ ሁለት ልጆች ቅማምዬ፣ ያው ዛሬ ተሳክቶልሻል። ብሩኬም ባይኖር ተሳክቶልሻል ። ልዩም እምነቱን ጠብቋል። አንቺም ተገርመሽበታል። በቃ ሁላችንንም በእንደዛ አይነት መንገድ ሰዎች ቢፈትኑን ታማ የሆነን እንገኝ። እምነት ይበልጣል ከምንም እና ከማንንም በላይ ሰው ራሳችንን ሰው እንዲታዘበን ማድረግ የለብንም ምክንያቱም አሁን ይሄ ሚኮ እሺ ቢል ኖሮ ብሩኬም ሀይሚም ይታዘቡታል ወይኔ ለካ የኛን አንድነት አይፈልገውም ምናምን ነገር እንዴ! እንዴት ቢያስብ ነው ቃል ኪዳን ቀለበት ስጥ እንኳን ብትለው አምጥቶ የሚሰጠኝ ለምን ማለት የሆነ ብዙ ጥያቄ ይፈጥርባቸዋል። እና አንድ ነገሮች ሲፈጠሩ ከምን አንጣር ነው አሁን ይሄ ምን መልእክት አለ የሚለውንም ቆም ብለን ብናስብ ጥሩ ነው ባይነኝ ብሩኬና ሀይሚ ደግሞ በፍቅር ኑሩልን፣ ውለዱልን፣ ክበዱልን። ልጅ እንደሆናችሁ ደግሞ እናቃለን። ሀይሚዬ ው እንግዲህ እኛ መቼም ተጋቡ፣ መቼም ችግር የለውም፣ እኛ በፈለጋችሁት ሰዓት የምናጨናንቃችሁ ነገር አይደለም። ሁሉም በጊዜ ይደርሳል በእግዚአብሔር ፍቃድ። ይህን ነው ማለት የምፈልገው ውዶች ይሄ